በአሁኑ ሰዓት በብዛት የምንሰማቸው የአዛን አደራረጎች በጣም በርካታ ስህተት አለባቸው። አብዛኛዎቹ ስህተቶች ደግሞ የአዛኑን ትርጉምና መልእክት ሙሉ በሙሉ የሚያበላሹ ናቸው። አዛን ማለት ሙስሊሞች ወደ ሶላት የሚጠሩበትና ራሱን የቻለ ትልቅ ዒባዳ እንደመሆኑ መጠን ረሱል አለይሂ ሰላቱ ወሰላም ባዘዙትና በደነገጉት መልኩ ብቻ ሊከወን ይገባዋል። በምንም መልኩ ትንሽም ቢሆን ሊቀየርና ሊለወጥ አይገባውም። አልያ አላህ ዘንድ ፈጽሞ ተቀባይነት አይኖረው። በዚህ ቪዲዮ ምክንያት በርካቶች ስህተታቸውን ሊያስተካክሉ ስለሚችሉ ይህን ቪዲዮ ለበርካቶች እንዲዳረስ ላይክ እና ሼር ማድረግ እንዳይረሳ። እንግዲህ አዛን አደራረግ ላይ በብዛት የሚፈጠሩ ስህተቶች በአራት መልኩ ሊከሰቱ ይችላሉ። ስህተቱ የተፈጠረው አንደኛ፣ አዛኑ ላይ የሆነ ነገር በመጨመር ሊሆን ይችላል። ሁለተኛ፣ ከአዛኑ የሆነ ነገር በመቀነስ ሊሆን ይችላል። ሶስተኛ፣ አዛኑ ውስጥ የሆነን ነገር በሆነ ነገር በመተካት ሊሆን ይችላል። አራተኛ ደግሞ የአዛኑ ዜማ ወይም ደግሞ ቅላጼው ላይ ሊሆን ይችላል። ስህተቶቹ የሚፈጠሩት፣ እስኪ ከመጀመሪያው እንጀምር። አዛን ላይ የሆነ ፊደል ወይም የሆነ መሳቢያ አልያም የሆነ ቃል በመጨመር የሚከሰቱ ስህተቶች ናቸው። እንደዚህ አይነት ስህተቶች ከባድና የአዛኑን ትርጉም ሙሉ በሙሉ ሊቀይሩትም ሆነ ሊያበላሹት የሚችሉ ናቸው። አንደኛ አላሁ አክበር ከሚለው ቃል ላይ ከመጀመሪያዊቱ ፊደል ሐምዝ ቀጥሎ አሊፍ ፊደልን መጨመር ነው። ማለትም አላሁ አክባሩ። ይህ ስህተት አረፍተ ነገሩን ወደ ጥያቄ ይቀይረዋል። እንደሚታወቀው አላሁ አክበር ማለት አላህ ከሁሉም በላይ ታላቅ ነው ማለት ሲሆን አላሁ አክበር ካልን ግን አላህ እውነት ታላቅ ነውን በሚል ጥያቄ ይሆናል። ይህ ደግሞ ትልቅ ስህተት ነው። ስለዚህ አላሁ አክበር ሳይሆን አላሁ አክበር ብለን ሐምዝን ፊደል ሳንስብ ማንበብ ይኖርብናል። ሁለተኛውና በብዛት የተስፋፋው ስህተት አክበር ከሚለው ቃል ውስጥ ከባዕ ፊደል ቀጥሎ አሊፍ ፊደል መጨመር ነው። ማለትም አላሁ አክበር ይህ በጣም መጥፎ ስህተትና የቃሉን ትርጉም ሙሉ በሙሉ የሚቀይርና የሚያበላሽም ጭምር ነው። እንደሚታወቀው አክበር ማለት ታላቅ ማለት ሲሆን አክባር ማለት ግን ከበር ከሚለው ቃል የመጣ ነው። ከበር ማለት ደግሞ ከበሮ ማለት ነው። አክባር ሲሆን ደግሞ ወደ ብዙ ቁጥር ይቀየርና ከበሮዎች ማለት ነው። እንግዲህ በዚህ መልኩ በጣም መጥፎ ትርጉም አለው ማለት ነው። እዚህ አክበር የሚለው ቃል ላይ ደግሞ ምንም አይነት መሳቢያ የለም። ስለዚህ አላሁ አክበር ብለን ሳንስብ ማንበብ ይኖርብናል። ሶስተኛው ስህተት አላህ እና አክበር የሚለው ቃል መካከል ላይ ዋው ፊደልን መጨመር ነው። ለምሳሌ አላሁ አክበር ወይም አላሁ አክበር። እነዚህ ሁለቱም አባባሎች ስህተቶች ናቸው። ቦማን ሐረካ ቦማ አድርገን እንጂ ማንበብ ያለብን ወደ ዋው ፊደል ቀይረን ማንበብ የለብንም። ስለዚህ አላሁ አክበር ብለን ዋውን ወይም ደግሞ የዋው ድምፅን ሳንጨምር ማንበብ ይኖርብናል። አራተኛው የሸሃዳ ቃል ውስጥ ኢላህ ከምትለዋ ቃል መጨረሻ ላይ አሊፍ ፊደልን መጨመር ነው። ለምሳሌ አሽሃዱ አን ላ ኢላሃ ኢላላህ። ይህ ከባድ ስህተትና የሸሃዳውን መልእክት ሙሉ በሙሉ የሚያበላሽ ነው። ምክንያቱም ኢላህ ማለት አንድ አምላክ ማለት ሲሆን ኢላሃ ማለት ግን ሁለት አምላኮች ማለት ነው። ስለዚህ መሳቢያ የሌለውን ማንኛውንም ፊደል ስበልና ናነብ አይገባም።

ይህም በጣም መጥፎና ትርጉሙን የሚያበላሽ ሲሆን አና ማለት እኔ ማለት ነው። ትርጉሙም እኔ መሐመድ የአላህ ረሱል መሆኔን መሰክራለሁ ማለት ነው። ስለዚህ ይህን ቃል ፈጽሞ መሳብ የለብንም። ባለበት ነው ማንበብ ያለብን አሽሃዱ አነ ሙሐመደን ረሱሉላህ። ስድስተኛው ስህተት ሐያ ዐለ ሰላ የሚለው ቃል ላይ ሐያ ከምትለዋ ቃል ቀጥሎ አሊፍን ፊደል መጨመር ነው ማለትም

ሌላው የስህተት አይነት በመተካት የሚፈጠር ሲሆን ፊደልን በፊደል ሐረካን በሐረካ ወይም ደግሞ አናባቢን በሆነ ፊደል በመቀየር የሚፈጠሩ ስህተቶች ናቸው። አንደኛ ኢድኻም መደረግ የነበረበትን ኢዝሃር ወይም በግልጽ ማንበብ፣ ለምሳሌ የሸሃዳው ቃል ላይ አሽሃዱ አነ ላ ኢላሃ ኢላ አላህ። ይህ ፈጽሞ ስህተት ነው።

ሁለተኛ በተመሳሳይ ሁለተኛው ሸሃዳ ላይ ልክ እንደዚሁ ኢድጋምን በኢዝሃር ቀይሮ ማንበብ ማለትም አሽሃዱ አነ ሙሐመዳን ረሱሉላህ። እዚህም ላይ ተንዊን ከራእ ፊደል ውስጥ ኢድጋም ተደርጎ የሚነበብ እንጂ በግልጽ ለያይተን የሚነበብ አይደለም። ስለዚህ አሽሃዱ አነ ሙሐመዳን

መልእክቱንም ሙሉ በሙሉ የሚቀይሮ ይሆናል። ምክንያቱም ፈላሕ ማለት ስኬት ማለት ሲሆን ፈላህ ማለት ግን በረሃ ወይም ሜዳ ማለት ነው። ስለዚህ ሐ እንፊደል ሐ አድርገን ነው ማንበብ ያለብን ሐያ የመጨረሻውና በብዛት ስህተት የሚፈጠርበት ደግሞ ዜማውን በምንልበት ጊዜ ነው። ማለትም ከልክ በላይ መሳብ፣ ይህ በርካቶች በስፋት የሚፈጽሙ ስህተት ነው። እንደሚታወቀው ረጅሙ የመሳቢያ ጊዜ ስድስት ሰከንድ ነው ወይም ደግሞ ስድስት ሐረካ ነው። ከዚህ በላይ የሚሳብ ሐረካ እንዳለ የሚያሳይ አንድም ዘገባ የለም። ከፍተኛው በአረብኛ አንድን ፊደል የመሳቢያ የመጨረሻው የመሳቢያ መጠን ስድስት ሐረካ ነው። ከዚህ በላይ የሚሳብ አንድም ፊደል የለም።

አምስተኛው እና የመጨረሻው ደግሞ ላኢላሀ ኢላላህ የሚለው ላይ ነው። ላ የሚለው ላይ ሁለት ወይም አራት ወይም አምስት ሐረካ መሳብ ይቻላል። ኢላሃ የሚለው ላይ ሁለት ሐረካ ይሳባል። ኢላላህ የሚለው የመጨረሻው ላይ ደግሞ ሁለት ወይም አራት ወይም ስድስት ሐረካ ይሳባል። እነዚህ እንግዲህ አዛን ውስጥ የሚሳቡ ፊደላት ናቸው። ሆኖም በርካቶች ግን ከስድስት ሐረካ በላይ እስከ 12 እስከ 16 ድረስ የሚስቡ በርካታ ሰዎች አሉ። ይህ ከሱና የወጣ አደራረግ ነው። ለምሳሌ አላሁ አክባሩ አሽሃዱ አላኢላሃ ስለዚህ ትክክለኛውንና የተስተካከለውን የአዛን አደራረግ ማድረግ ይኖርብናል። በመጨረሻም እስኪ እኔም ትክክለኛውን የአዛን አደራረግ ለማድረግ ልሞክርና ላጠናቅ። ስተት ካለ በኮሜንት እንድታሳውቁኝ በአክብሮት እጠይቃለሁ። አላሁ አክበሩ አላሁ አክበሩ አላሁ አክበሩ

እንግዲህ የዛሬው ቪዲዮአችን ይሄን ይመስል ነበረ። ስላዳመጣችሁኝ በጣም ነው የማመሰግነው። ይህ ቪዲዮ ለበርካታ ወንድምና እህቶች እንዲዳረስ ላይክ እና ሼር ማድረግ እንዳይረሳ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም